ምን አለው አንዳንዶች ደግሞ ምን ይላል መሰልሽ ምን አለው ቤት የለው ምን የለው ይላሉ በአምሳ ዓመታቸው አሜሪካ ተቀምጦ ቤት ያላፈሩ በሀያዎች ሚዎች ይሄ የምቀኛ ሰው ምክር ነው አሌክሶ ምቀኛ ነው ሰውየ አንተ ቤት እስክትል መኪና እስክትል እኮ ትሸመግላለህ ልጅክ አባቴ በሚል እድሜ ላይ ሀያቴ እንዲልህ ስለሚፈልጉ ነው አብሮ ይታደጋል ፍቅር ካለ እሷም አንተም ሰርታችሁ እየኖራችሁ ታድጋላችሁ ኧረ ሰዎች ግን በስመ አብ ወልደንፈስ ቅዱስ ቤት እና መኪና አሉ በዚህ እድሜህ ቤት የለውም መኪና ሰሊም እዚህ ሰባብ እዚህ ብላችሁ መኪና የለውም ነው ያሉ ዝም በል እነሱ የልብስ ስፌት መኪናም የላቸውም ሲያካብዱ ነው ዋናው ፍቅር ነው የእውነት ከወደድካት የእውነት ከወደደ ከወደደችክ ሰርታችሁ ትለወጣላችሁ። እንዴ ገንዘብ የሚያመጣው ነገር ነው። ገንዘብ ልንገርህ የሆነ ቀን ደብሮክ የሆነ ሎተሪ ብትቆርጥ አንድ አንድ ነጥብ ሶስት መቶ ሚሊዮን ቢደርስህስ ማን ያውቃል? የዛኔ ትገዛዋለህ በአንዴ። አይደለም አይ እንደዛ ገንዘብ በዛም ይመጣልልህ ነው። የት ደርሰው? የኔ እናት እነዚህ እንደዛ ያለሽ አንድ እግራቸው ጉድጓድ ላይ ገባ፣ አንድ እግራቸው ደግሞ መሬት ላይ እየተሰፈፈ ነው

አኗኗራቸውን ዝቅ ያለ ሰዎችም ጠርቼ ነው ስርጌ ማካሆነ እንደዚህ ሀብታሞቹ ጥሩልኝ እንትን ጥሩልኝ ምናምንምን ለነዚህ እንደዚህ ጠባር ጌላገን ያወጣሁት ላበላ እናታበላቸው ሲገበር ሰርግ ራሱ መታሰብ የሰርጋችሁን ውጪ ለሆነ በጎ አድራጎት ድርጅት ስጡና እናንተ ቬሏችሁን ተከራይታችሁ፣ ሱፋችሁን ተከራይታችሁ፣ ኬክ አሰርታችሁ ላይቭ መግባት ብቻ ነው የሚጠበቀው። ከዛ በቃ ላይፍ ላይ የተጋባ በሙሉ እኛ ሰርጉን እንዴት እንየው? አንመጣ ሌላ ሰዎችን ካሜራ ይዞ የሚያሳያቸው ሰዎች ያደረግላቸዋሉ። እሱም ጥሩ ሀሳብ ነው። ጋይስ እንደዛ ነው፣ እንደኑሮ መኖር የሰርጉ ቀን እሼት በቆሎ ይኑረው። ይኖረዋል። ምን ችግር አለው? አሁን እኮ ፋሽን ነው፣ የበቆሎ ጥብስ ለሰርግም ያደርጋሉ። ዴዚን ተንከባከባት በይው ወዶ ነው በግዱ ነው የሚንከባከባት በጣም እኮ ነው የሚያፈቅራት አልሰማችሁም እኔ በጣም ነው እምወዳት ፍቅሯ ገብቶኛል ገብቶልኛል ያለ እሷ ህይወት የለኝም ነው ያለው አደል እንዴ አሌክስ ከፈጣሪ በታል የኢትዮጵያ ዜና ቀባይ ሊያርጉሽ ይገባ ነበር በቃ አየህ እዚህ ጋር ይሉኛል ተንከባከብ በጣም ነው እኮ የሚወዳት ዴዚ እንዴ ሳራ ሷ አማርኛ እኮ የለመደችው በእሱ ፍቅር ነው ጆሮ ቢቆረጠ ማሰሙ አማርኛ አደል እንዴ ነው። ለእኛ አይነት ሙስታች ተናሉ። እዚሁ ነኝ። እና ስራ እንዴት ነው ስራ? ምንም አይልም። ቆንጆ ነው እግዚአብሔር ይመስገን። አንተ ጋር እንዴት ነው? አይ አሪፍ። ምንኛ ብዙ ስራ የለንም ተማሪዎች ነን ገና። አላሁሉ አገር ተረካቢ ነን። አ ነገር እናንተ ሆናችሁ የምትመሩን፣ እግዚአብሔር ከፈቀደ ጎበዙኑ፣ ተማሩ። እውቀት ነው የሰው ልጅ የሚያሻግረው። ሰሞኑን ደብሮታል። ምን ሆኖ? አራ አልደበረውም። የደበረው ፊት ነው እንዴ? ስማ እናንተ አታሟርቱበት፣ ልጁ ገና ተደስቶ አልጨረሰም እንዴ እናንተ። የሚገርምህ ስለ አንተ ይነግሩኛል፣ እሱ እንደዚህ ሆኗል። ውስጥህ ነው እንዴ ያሉት? ስለ ራሱ የሚያውቀው እሱ ነው። ዴዚ የት ሄዳ ነው? ላይቭ አልገባችም። ተኝታ ነዋም የሚሆነው ተፋታዋለሁ ግን ምን አይነት ምቀኛ ናችሁ እ ተፋታ ነው አልመጣሁም። ማንን ያለፋታል፣ ማንን ያላሳረቃል? መፋታቱን የምታረቁ ተውኩት። ሶሻል ሚዲያ ላይ የምትታወቅ ነው ያስረገዛችሁ፣ አይደላችሁ እንደ እናት አስረገዛችሁ፣ ያስወለዳችሁ አይደለም ባፈችሁ እዚህ ሚዲያ ላይ ከባድ ነው፣ ከባድ ነው። ለማንኛውም አልተለያዩ ሲመስለኝ አልተለያዩም ስጠረጥር ነው። የሚለያዩም አይመስለኝም። ምን ያለያያቸዋል? እሷ ጥግ ድረስ ለእሱ ያላትን ፍቅር አሳይታናለች። እሱም እንደዛው የውስጣቸውን እግዚአብሔር ነው የሚያውቀው። ጠይቂ ነው። አልተለያየንም ከዴዚ ጋር ተለያይታቸዋል እንዴ አሌክሶ አራ አልተለያየንም

ያ ረገጣ ፓርትዋን ወይዘሮ ጉቺ ባለፈው ምን ብለሽ ነበር?